እንግዲህ ለተከታታይ ጊዜያት ማለትም አራት ሶስት አምስት ስድስት ሰባት ቀናት ያክል በከፍተኛ ሁኔታ እየጨመረ የነበረው የጥቁር ገበያ ሐዋላ በዛሬው ዕለት አዳሩን ያልተጠበቀ ቅናሽ አድርጓል። የትኛው ሀገር ቀንሷል የሚሉትን ሙሉ ዝርዝር እስከ መጨረሻው ድረስ ይከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ከሰሞኑ እጅግ በከፍተኛ ሁኔታ እየጨመረ የነበረው የጥቁር ገበያ ሐዋላ በዛሬው ዕለት እንግዲህ አዳሩን ሁሉም ሀገራት ላይ በሚባል መልኩ ቅናሽ አሳይቷል። የትኛው ሀገር ቀንሷል የሚለውን የ17 ሀገራትን መረጃ ወደ እናንተ ይዤላቸው ቀረብ ያለው ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ ተከታተሉ። ከዛ በፊት ከሰሞኑ እጅግ በርካታ የምትሆኑ የቻናል ቤተሰቦች ከውጭ ሀገራት እንግዲህ የኢትዮጵያ ንግድ ባንክ ሐዋላን መላክ የሚያስችል አዲስ አሰራር እንግዲህ ተግባራዊ እንደሚያደርግ ብዙዎቻቸው ስትጠይቁኝም ነበረ። ታዲያ በዛሬው እለት የሰማሁት አንድ በጣም ደስ የሚል መረጃ አለ። ይህም እንግዲህ ከየትኛውም ሀገር ላይ ወደ ሀገር ቤት ገንዘብ በሐዋላ መላክ የምትችሉበትን አሰራር እንግዲህ ይፋ ማድረጉን ነው በዛሬው ዕለት ያገኘሁት መረጃ። ይህንን ሙሉ መረጃ እንግዲህ ከኢትዮጵያ ንግድ ባንክ ስምምነት ጋር ተያይዞ ምን ይመስላል የሚለውን በዚህ ቪዲዮ ወደ እናንተ አደርሳለሁ። አደራ እስከ መጨረሻው ድረስ መከታተላችሁን እንዳትረሱላለሁ። በዛሬው ዕለት አንድ አሜሪካ ዶላርን ስንመለከት፣ በነገራችን ላይ የባንክ መረጃን በዛሬው ዕለት ይዤ ያልቀረብኩት እሁድ ስለሆነ እሁድ ዕለት ደግሞ የባንክ መረጃ ሁሌ እንደሌለ ታውቃላቸው። የሐዋላ ግን በማንኛውም ሰዓት በማንኛውም ቀን መረጃውን ዌብሳይቱ ያስነብባል። በዛሬው ዕለት አንድ አሜሪካ ዶላር ላለፉት ቀናት ከነበረበት የሶስት ብር ቅናሽ በማድረግ 165 ብር ከ50 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 16550 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 119 ብር ከ3 ሳንቲም ሲመነዘር 100 የካናዳ ዶላር 11930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ሁለት አንድ የኩዌት ዲናር 541 ብር ከ14 ሳንቲም ሲመነዘር 100 የኩዌት ዲናር 54114 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት አንድ ዩሮ 190 ብር ከ90 ሳንቲም ሲመነዘር 1 19 9 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው እለት እንግዲህ የኳተር ሪያል መረጃን ይዘን አልቀረብንም። በነገ እለት ግን የምናደርሳችሁ ይሆናል። በዛሬው እለትም አንድ ሳውዲ ሪያልን ስንመለከት 44 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4430 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ሁለት አንድ የዱባይ ድርሃም 45 ብር ከ10 ሳንቲም ሲመነዘር አንድ መቶ የዱባይ ድርሃም 4510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ የስዊስ ፍራንክ 210 ብር ከ05 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 21 ሺህ ከ05 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 439 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 43980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 222 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊን 22240 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በመንዛሪ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 433 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 43330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው በዛሬው ዕለት አንድ የጆርዳን ዲናር 230 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 23 ሺህ ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 107 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 48 ብር ከ05 ሳንቲም ሲመነዘር 100 የእስራኤል ሽቅል 4805 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ ብዙዎቻችሁ ስጠይቁኝ የነበረውን ከተለያዩ የዓለም ሀገራት ሆናችሁ ገንዘብ በሐዋላ መልክ ወደ ሀገር ቤት ለመላክ የሚያስችል ስምምነት ማድረጉን በዛሬው ዕለት እንግዲህ ማለትም በትናንትናው ምሽት ላይ የኢትዮጵያ ንግድ ባንክ ይፋ አድርጓል። የኢትዮጵያ ንግድ ባንክና ተቀማጭነቱን በሰሜን አሜሪካ ያደረገው ራሚድ ፔይ የገንዘብ አስተላላፊ ተቋም በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱ በተለይም በአሜሪካ በተለያዩ ግዛቶች ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለወዳጅ ዘመዶቻቸው በቀላሉ ገንዘብ ለመላክ የሚያገዝ ነውም ተብለዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ በስምምነቱ ወቅት እንዳሉት ከራሚድ ፔይ ጋር የተደረገው የመግባቢያ ስምምነት ገንዘብ ከውጭ ሀገር በህጋዊ መልክ እንዲላክ በማድረግ ዜጎችም ሆነ ሀገሪቱን ተጠቃሚ እንደሚያደርግ ጠቁመው ነው። እንግዲህ የባንኩንም ተደራሽነት እንደሚያሰፋም ያስታወቁት በበርካታ ኢትዮጵያና ትውልደ ኢትዮጵያውያን በሰሜን አሜሪካ የሚገኙ በመሆኑ በቀላሉ የሐዋል አገልግሎትን ለመላክ ምቹ ሁኔታን የሚፈጥር መሆኑን አቶ አቤሲያና ተናግረዋል። የራሚድ ፔይ የገንዘብ አስተላላፊ ተቋም ዋና ስራ አስፈጻሚ አቶ አደም ሁሴን በበኩላቸው ተቋማቸው በሀገሪቱ ትልቅ ባንክ ከሆነው ከኢትዮጵያ ንግድ ባንክ ጋር ለመስራት የመግባቢያ ስምምነት ላይ በመድረሳቸው ደስተኛ መሆናቸውንም ገልጸዋል። የኢትዮጵያ ንግድ ባንክ ዓለም አቀፍ ተደራሽነቱ በቴክኖሎጂ ተጠቃሚነትና በርካታ ደንበኞች ያለው በመሆኑ አብሮ ለመስራት መሰረት የጣለ መሆኑንም ተናግረዋል። ይህም እንግዲህ በተለያዩ የዓለም ሀገራት ሆናችሁ ገንዘብ ለመላክ ስትቸገሩ ለነበራችሁና ብዙዎቻችሁ ስትጠይቁኝ ለነበራችሁ እጅግ በጣም ደስ የሚል መረጃ ነው እላለሁ። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። ለዛሬ እያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።